መቼ ይሆን ግን ከአሳዛኝ ነገር የምንወጣው? ከአሳዛኝ ነገር እርቀን ንጹህ ቪዲዮ የምንሰራው የመቼ ይሆን? ሁልጊዜ ማሳዛኝ ዜና ነው የምንሰማው። ዛሬ ደግሞ አንድ ወንድማችን የቀን ሰራተኛ ነው፣ ስራው የሚሰራበት ቦታ ላይ ኤሌክትሪክ ይዞት ህይወቱ አልፏል። እጅጉን ያሳዝናል። አሰላሙ አለይኩም ወርሃምቱላ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የአላ ሰላምታ እናዝነት አይላችሁ አላሁ ተዓላ ወቶ ተመቅረት ይጠብቃችሁ ይጠብቀን ለማለት እወዳለሁ። ለቻናሉ ዋድ ሲሆናችሁ ላይክ፣ ሰብስክራይብ ሽር እያደረጋችሁ የቻናለ ናሉ በተሰብ ትሆኑ ዘንድ በተሰብትና ጠይቃለሁ። ነበር በተሰቦች ቪዲዮ ላይክ ሸር እያደረጋችሁ አበረታዚ ማለት ነው። ዛሬ አንድ አዘንኩበትን ጉዳይ ይዤላችሁ መጥቻለሁ ማለት ነው። እጅጉን ሰሞኑን በአሳዛኝ ቪዲዮ እየመጣ እንገኛለን። ይሁንና ግን ደግሞ ዛሬ ደግሞ በጣም ሁልጊዜ ማሳዘኝ ነው። ዛሬው ደግሞ እኔ ያዘንኩበት ነገር ቢኖር እጅግ በአገራችን ላይ እንግዲህ አንድ ወንድማችን ኤሌክትሪክ ይዞት ሙቷል ማለት ነው። ይህ ወንድማችን እንግዲህ የቀን ስራ የሚሰራ ነው ማለት ነው። ኑሮን ለማሸነፍ ቀን ጠዋት የወጣ እንግዲህ የቀን ስራ ታውቃላችሁ። ጠዋት ወጣችሁ ማታ ነው የሚገቡት። እና ኑሮን ለማሸነፍ ባገኘው ስራ ላይ ተሰማርቶ ስራ ሳይመርጥ ይሄ ይጎዳኛል፣ ይሄን ቀላል ስራ ልስራ፣ ይሄ ይጎዳኛል አልስራም ብሎ ሳይመርጥ ኑሮን ለማሸነፍ እንግዲህ ሲሰራ የነበረ ወንድማችን ቤት ማለት ፎቅ ስራ ላይ መሰለኝ፣ በዛ ሀገር ኢመራ ነው የሚባለው፣ እሱ ላይ ተንጠልጥሎ ሳለ እየሰራ እያለ የኤሌክትሪክ ገመድ እንግዲህ ኤሌክትሪክ በኤሌክትሪክ ገመድ አማካኝነት እንግዲህ በሚሰሩበት የኤሌክትሪክ ገመድ አስተላልፋሉ። ከዛ ወደዚ ሲያጠላልፉ ማለት ነው። በዛን እንግዲህ ሕይወቱ ዛሬ አልፏል ማለት ነው። አይ እናት ይህን ስትሰማ፣ ምንትል እናት እንዴት ነው ቁማ የምትሄደው? ልጄ ስራ ሂዷል፣ አሁን መምጫ ሰዓቱ ነው እያለች እናት አይን አይን እያየች መንገድ መንገድ እያየች በር በር እያየች ደጅ ላይ ቁጭ ብላ ልጄ ጧት የወጣ ነው ሳይመለስ እኔ ከቤት አልገባም ብላ እየተጠባበቀች ያለች እናት ሞተልሽ የሚለውን መርዶ ስትሰማ እንዴት ነው ቁማ የምትሄደው እንዴትስ ትቻለው አየናት መከራ አየናት መከራ እስከመቼ ነው የሚያልቀው አንዴ በጦርነቱ አንዴ በምኑ አንዴ በቃ የእናት አቋቋማ እናት ስንቱን አሳድጋ ስታሳድግ ተጨንቃ ተጠባ ሲወጣ ተጨንቃ ተጠባ፣ ይሄ ሁሉ ነገር ደግሞ ተደርጎ ይሄን ሲያመጣባት የእናት አቋቋም እጅግ ያሳዝናል። ልጁ እንግዲህ ሙስሊም ከሆነም አላህ ይራህመው ብለናል፣ ክርስቲያን ከሆነም ነፍሱን ይማረው ብለናል። እና እጅግ ያሳዝናል ውድ ቤተሰቦች። መሬት ላይ ያሉ ሰዎች ከምንጫጫት ያለፈ ምንም ሊያግዙት አልቻሉም። ዘን ብለው መሬት ላይ ሆነው ይንጫጫሉ። ልጁን በደረቅ እንጨት ኤሌክትሪኩን ቢመቱለት ነበረ ሕይወቱን ማትረፍ ይቻል ነበር። ግን እነሱ መሬት ላይ ሆነው ምን እንደሚሰሩት ታውቃላችሁ? እንደዚህ ጀዋላቸውን አቁመው ሞባይላቸውን እንደዚህ ይዘው አቁመው ቪዲዮ ለመቅረጽ ነው። ምን ይሰራል? ቪዲዮ ከመቅረጽ ይልቅ የልጁን ህይወት ማትረፍ አይበልጥም ነበር ወገኖቼ? እጅግ ያሳዝናል። እኔ እንጃ የሰው የሰው ነፍስ የረከሰበት በቃ ጊዜም መድረሳችን ብቻ እጅጉን እያሳዘነን ይገኛል ማለት ነው። እንዳውም እዛ አጠገቡ ካሉት ሰዎች ይልቅ አንድ መንገደኛ የሚመጣ ሲያይ ብቻ ሩጦ ደረቅ እንጨት ይዞ እየለፋ ነበር ግን አልደረሰበትም ህይወቱን ሊታደገው አልቻለም። ምክንያቱም እዛ የነበሩ ሰዎች እንደዛ እንደምንገደኛው ልጅ ታግለውለት በነበር ይህ ወንድማችን ህይወቱን ይታደጉት ነበር፣ ይተርፍ ነበረ። ግን መሬት ያሉት አብረውት ሲሰሩ የነበሩ ካሜራ ለመቅረጽ ብቻ ይሯሯጣሉ። በጣም የሚያሳዝነው ነው። ካሜራ ለመቅረጽ ከመሯሯጥ ይልቅ የወንድማችሁን ህይወት ብትዳ- ብትታደጉት ነበረ። ግን ከወዳ አንድ ቅን የሆነ ወንድማችን ታግሏል። ህይወቱን ማትረፍ ባይችል እንኳን ለዚህ ለልጅ አስቦ ታግሎለታል ማለት ነው። ግን ህይወቱን ሊያተርፍለት አልቻለም። ታግሎለታል። ወጥቶ እንደምታዩት ይኸው በደረቅ እንጨት እየታገለ ነበረ። ግን ኤሌክትሪኩ ከያዘው ስለቆየበት ህይወቱን ሊያተርፈው አልቻለም ማለት ነው። መጥምጦታል። ደሙን ኤሌክትሪክ ሲይዛችሁ እንግዲህ ደማቸው መጦ ነው የሚወረውራችሁ ማለት ነው። እና ስለዚህ መጦታል። ይህ እንደዛ እንደ መንገደኛው እንደታገለው እነዛዛው በቅርብ ያሉት ገና ሲይዘው በደረቅ እንጨት መተውት በነበረ ይህ ወንድማችን ከሞት ይተርፍ ነበር። ግን ይህን ስላላደረጉለት ይህ ወንድማችን እንግዲህ በአጭር ቀርቷል ማለት ነው፣ እንደወጣ ቀርቷል ማለት ነው። ይብላኝ ለቤተሰቦቹ፣ ይብላኝ ለዛችን ለሚስኪን እናቱ፣ ይመጣል ብላ በር በር ደጅ ደጅ ለምታየው እናቱ። አላ ሶብሩን ይስጣል፣ አላ ሶብሩን ይስጣል። የእናቶች እንባ መቼ ነው የሚቆመው? እናቶች ወልደው ስንት ደክመው ካሳደጉም በኋላ መቼ ነው እፎዬ ብለው የሚኖሩበት ቀን በቃ ሁልጊዜም ሀዘን ሁልጊዜም ሀዘን ነው በቃ የእናቶች እንባ መቼ ነው የሚቆመው በእርግጥ ያሳዝናል አላሁ ተአላ ጊዜውን ይመልስልን ይሄንም ይሄውም የሚያመጣብን የኛው መባላት የኛው መጋጨት የኛው አለመተዛዘን አላሁ ተአላ ፈጣሪያችን ተቆጥቶብን ነው እየተቆጣብን ነው ሁላችንም ወደ ፈጣሪያችን እስኪ እንመለስ መተነኳኮሉን መተነኳኮሱን እስኪ እንተውና ሁላችንም ወደ ፈጣሪ እንመለስ የእናቶችን ባይታበስ እውነት ነው በጣም ያሳዝናል ጠዋት ሂዶ እማዬ ደህና ሁኚ ስራ ሄድኩኝ ብሎ የሄደ ልጅ እንግዲህ እናት ሞተልሽ መርዶን ስትሰማ ምንድን ነው የምትለው ያሳዝናል። ውድ ቤተሰቦቼ እነዛ አብረውት ላሉትን የገርመውኝ ነው። ቪዲዮውም ከመቀረጽ ምን ያገኛሉ? የእሱን ህይወት ቢታደጉ አይሻልም ነበረ? ሚስኪን ወንድማቸው ያሳዝናቸው ሞቶ ሲቀር፣ አቤ ጭካኔ፣ አቤ ጭካኔ፣ አቤ ጭካኔ። ውይ ውይ፣ ሰው ስንባል እና ውድ ቤተሰቦቼ እጅጉን እኔ ልቤ ተሰብሯል። የምርስ ያሳዝን፣ በቃ ግን ከመንገደኛው ልጅ ከኋላ የመጣው ግን አላህ ጀዛውን ይክፈለው ባያተርፈውም እንኳን አስቦለት ስላደረገው አላህ ጀዛውን ይክፈለው። በቃ ቅንነት ማለት እንድ ነው እና ወደ ቤተሰቦች ይ እንግዲህ ቪዲዮ ላይክ ሸር አድርጉት። በየሃይማኖታችሁ በየእምነታችሁ እንግዲህ ዱዓ አድርጉ ማለት ነው። አሰላሙ አለይኩም ወራህመቱላህ በረካቱ።